የሚጠበቅብሽን ስራ መስራት አለብሽ። እንዲያሸብርቀሽ ምን ብለሽ እንድናይሽ ማለት ነው። ሞኝ ከሆንሽ ደግሞ ያው እንግዲህ እዚህ አንቻውን ሀሳብሽ ጥሩ ነው፣ ከልብሽ ነው። ምንም ነገር የዋነሽ አሪፍ ነው። ዲቦና እንትና ቢታረቁ ምንም ችግር የለውም። ፈን ያደረጉናል። እንደ ይታረቃሉ፣ ባይዘዊ ምንም ችግር የለውም። ግን እንትና ማነስማ ቤታና እንትና ማናት? ያቺ ቆንጅዮዋ የጎጃሜ ቆንጅዮዋ እሷ እና ኤልሹ። ሌላ ደግሞ ማናት? ሊያና ቤታ መታረቅ የለባቸው። ለጥቂት ጊዜ ትዬ ወርቄ፣ በእርቅ እንኳን ፖለቲካ አትስሪ። ተይ ትዬ ወርቄ፣ አንቺ ምንድን ነው ፖለቲካ የምትይኝ? እኔ ፖለቲካ ከተው ረጅም ጊዜ። በዛ ላይ ደግሞ እኔ እውቀትም የለኝም። ስነ ስርዓት ያዥ። እኔ አንድ እንትን ተራ ሰው ነኝ። በዛ ላይ አላማ ግብ ባይደርስ ባላለች እና ልታስናቂ ነው ደግሞ ለእነሱ መልሱ ስንመላልስ፣ ምን አሉ ምን አሉ ስንል፣ ምን ተባባሉ? አንቺ ያቺት ያቺ እንትናታ ያቺ እኮ ታንከሲስ እኮ ናት። የአሜሪካ ነው እዚህ ገባሽ። አይዲያ ታመነጫለች ቁጭ ብላ የዋዛ መስላሻለች። እና በምንም በምንም እኮ ስትያዝ ጥሩ እኮ ነው። ምን ሆነሽ ነው? በለውጥ በምናምን በምናምን ጥሩ ነው እኮ እናንተ አይገባቸው። ለዚህ መሄድ ያለበት ይሄዳል፣ መሆን ያለበት ይሆናል፣ መሻገር ያለበት ይሻገራል። ጊዜ ስለምን አበደች። አሁን በእነሱ እርቅ ላይ ልጅ ለምን ደበራት ወርቅ? እሱስ እንዴት ታያለሽ? በጣም ተናዳለች። እሱ የደበራት ለምን መሰለሽ? አንደኛ ያው ያለው ነገር ይጋለጣል በማለት ነው። ሁለቱ ይታወቃሉ፣ ኪዲ እና ማነሱማ ጂጂ ይታወቃሉ በደንብ ማለት የሰሩት ነገር ስላለ በቤታ ላይ ኪዲ ሄዳ ታሻኮካለች ነው። ኪዲ ደግሞ ስማርት ናት፣ በጣም ስማርት ናት። ባይዘዌ የፈለገ ነገር ብትሆን ኪዲ በጣም በጣም ጎበዝ ልጅ ናት። እኔ በደንብ እንትን ናት ማለት ጠንቃቃ፣ ጠንቃቃም ናት፣ በደንብም ታጸዳለች። አመጣለች ትወስዳለችም። ኪዲን ኪዲን ብላለው ማን ወርቄና ጂጂ ማለት ነው። ለአዲሱ ጀነሬሽን ለምን ቦታ አትለቁም? ቆይ እናንተ ህፃናቶች ማለም ትገባላችሁ። መች ገባው የኔ ቆንጆ። አረ ምስማረኝ፣ አመጣሽ እንዴ? ታሳሚ ዘጠነው። እንግዲህ ትንንሽ ልጆች ናቸው እኮ። በቃ ፈታ ይጣሉ፣ ይቦጭቁ። ዘን እናንተ ተማሪዎች ነው የመናገር አንድም ሰው ሞራል የለውም። ስርዓት ያዙ። አንደኛ ምን አለ መሰላችሁ፣ ላያ ነው ሊያና መብታቸው ነው ሀሳብ ሰው ይስታረጀ አላረጀ፣ ማንም ህፃን የለም ቲክቶክ ላይ ማንም ህፃን የለም። ግን ምን አለ መሰለሽ፣ ለምን እነሱን ቁጭ ብለሽ ትሰሚያለሽ? ትላልቆ ነው ተተሻጠጂ አንቺ ደግሞ ሾካካ አንቺ ነገር። እኔ ከወርቅ ጋር ለማንኛውም ያው እንትን ሆነም ጎበዝ፣ የምታደርጉትን ነገር ጠንቀቅ ማለት ነው እሺ። ማንና ማ? አይ እኔ ቅድም እንደውም ሌላ ሰው ያልሽ መስሎኝ ነው ያምሻል እንደ ብዬ ልገባ የነበረው ግን ጎበዝ ነሽ። የቱጋ እና የቱጋ ምን ጋር መርገጥ እናለብኝ ታውቃለህ? ማወቅ አለብሽ። አይ አይደለም ኖ። አንዳንዴ እኛ የምንጓዘው ዝም ብለን በየዋህነትና በድፍኑ ነው። በድፍኑ ደግሞ ግን እኮ ወርቅዬ፣ ግን ከዛ እንግል እኮ ካየሽው ማለት ነው ያኔ ኪዲ ራሱ እኮ እያለች እኛ እኮ ምንም የሚዳነው ነገር የለም። ኪዲ ቁጭ ላ ነበረ እኛ ነው ነው ነው ነው ነው ኖ፣ ኖ፣ ኖ ከኪዲ ጋ ከተፎነ በኋላ ማለት ነው። ኪዲ ቁጭ ብላ አይደለ እንደው ሰደቡ ገብቶሻል። በአንዴ አመል አይተው አንደኛ ነገር ከዛ በኋላ እያለ እያለ ዘፈን ማለት ነው። ዘፈን ቁም ነገር እናውራ። ምን ሆናችሁ መተራ በተራ እናውራ እንደፈለጋችሁ። ኬሪዬ በጣም ስከታተል ስለነበረ ነው፣ ገባሽ? እንደውም እኔ የሆነ ቪዲዮ ሰርቻለሁ። ኪዲ በኋላ ነው ወይ በሰራችሁ ስራ እስኪ ንገሪኝ። እንዲህ እንዲህ አድርጋለች እሱን እሱን ኪዲን መጠየቅ ነው። እኔ ምንም የማውቀው ነገር እኔ እኮ በአካል ስለማውቃል፣ እኛ የሚታየን ነገር ስላለ ገብቶሻል። እኛ የሚታየን ነገር አለ። የሚታየው ይታየዋል። ወርቅዬ ኪዲ እንደውም ጭራሽ አብራ ቁጭ ብላ ነበረ ስትሰማ የነበረው ነገሮችን ስታደርግም አንዳንዴ ይኸውልሽ፣ ይኸውልሽ መጀመሪያ ላይ የሆነ ቦታ ስትሄጂ ያ ሰው አመሉን ቶሎ አይተው ቀስ እያልሽ በፍቅር ነው የምትጠይው ገባሽ አሁን ሁለቱ ሲመጣቸው ይጠቅሙናል እንምከራቸው ነው ሀሳብ ነው አላልኩም እንደዛ አላልኩም ጠቀሙ አልጠቀሙ ምንም ነገር ጋሬጣ ግን ከመሆን ትንሽ መንገድ የመልቀቅ ሲስተም ይኖራል ነው እኔ ተግባብቻለሁ ከኬሪ ጋር እና ከሌላው ጋር ተግባብቻለሁ ምላውራ እንደተፈለገ ማለት ነው። የሚገባ ይገባል። ግን ማለት ነው እኔ የምፈልገው አካይድ ኖ እርስ አይደለም፣ እርስ ሳይሆን ይኸውልሽ፣ እኔን እርስ እንዳታደረጉኝ። እኔ መናገር የፈለግኩትን ነው ነውራል ነው ፊራል ነው። ሁለቱን ስታመጣቸው ዘ ፖይንቱን ላገኝ ፈልጌ ነው ወርቅዬ። እኔ ፖይንቱ እሷማ በየዋህነት እኮ ነው እኔ ገብቼ ሌላ ቦታ አትርገጪ ነው ያልኳት እንጂ ይሄ እንትና ማናት ኤልሻዳይና ዲቦ ቢታረቁ ነቲንግ ምንም እንትን የሚል አደለ ቨን ነው የሚያደረጉን፣ ጥሩ ነው ሁለቱ ሁለቱምኛቸው። አዎ በግራም ነፈሰ በቀኝም ነፈሰ የትመጃ የላቸው። ስለዚህ እነሱ ምንም ችግር የለው። ግን አንዳንድ አሉና ትንሽ ቤት ይግፉበት፣ ትንሽ ይግፉና አየን እንዳይሆኑና ትንሽ

ቆት ላይቤት አሁን እ ወርቄ ማለት ነው ያመጣችው ሀሳብ ገብቶናል፣ ግን ያችኛዋ አሁን ከዚችኛዋ አጭሯ ጎን ያለችው ከአፍንጫ ደፍታቷ ጎን ያለችው የዛኛውን በኩል አጀንዳ ወደ ጌም ስለቀየረችው በእኛ በጣም ብዙ ነገር ሰርተናል እኮ ገባሽ። እነቴን እናንተ አሁን ውጤታማ ላትሆኑ ትችላል እኔ ግን ብዙ ነገር ለምን ብትይ ማለት ነው የሆነ ጫን ያለ ከበድ ያለ ሰው ሲኖር ማለት ነው መልስ ለመመለስ ስራሽንም ትተሽ አንዳንዴ ምን መመለስ እንዳለብሽ ታክቲክ ታደርጊያለሽ። የአንድ ቦታ ፈንጂ እኮ ብዙ ቦታ ነው አይደለም ያዳርሰው? ያንን ብቦታ ለማት

ለአንዳንድ ስራ ማለት ነው። ለዚህ ሚዲያ ላይ የተማሩ የተለያየ ነገር መስራት የሚችሉ ሰዎች መቶ ሚዲያ ላይ ያንን ስራ አቋርጦ መጥቶ መልስ እንዲመልሱ ሰዓት ተይዞ ይደረጋል። ገባሽ? ይሄ ደግሞ ወደኋላ የሚያስቀር ብዙ ነገር አለ። ገባሽ? ሶስት አራት አምስት ሰው ማዳን የምትችሆን በሁለት እና በሶስት ሰው ስተት ማለት ነው። ከዛ መልስ ለመ ከዛ ወደ ፀብ ወደ ምናምን ምናምን እርስ በእርሳችንም ልንሰዳደብ እንችላለን። አሁን የቀነሰውን ቅነሳ ማየት ትችያለሽ። ገባሽ እያለ እያለ እያለ እያለ እየሄደ ደግሞ በቃ አለቀ። ከዛ በኋላ ያለው ምንም ችግር የለው። ማንም እንትን ቢል ቢንጫጫ፣ በአንድ ሞቀጫ የሚለውን ዘፈን ተዘፍኛለሽ። በኋላ ላይ በክፋት እንዳታዩብኝ። አይ ከሰላም ነው ከሰላም ነው ከሰላም ነው፣ ገብቶናል ነፃ ትግል ነው ያው እንግዲህ፣ እንትን ስለሆነ ጌታ የሚፈቅደው ፍቅር ስለሆነ በፍቅር መንገድ ተጓዙ ለማለት ፈልጌ ነው። በቃ እንግዲህ ሌላ ሀሳብ ካላችሁ ንገሩኝ፣ እናውራ። ኬሪ ማት ኬሪ በቃ ኔ ማውረው መፈሰፈስ ሁሉ ፖለቲካ ነው ለሷ። እኔ ኬሪ ጠምዳኛለች። አብኬም የወልካም የጠፋ ሰው ደግሞ ኬሪ እኮ የሀገሬ ልጅ እኮ ናት። በእናታችሁ ወይም ከዘመዴ ጋር ያደገችው በጣም የሚገርመው የእኛ ሰፈር ልጅ ነች። አይደለችም ያጎቴ ልጅ ከእሷ ጋር ያደገው ሳይክል እየነዳ ወለሰላም ሳልላችሁ ዝም ብዬ ነው የተቀራቀርኩት። እናንተ አንድ ጥያቄ ልጠይቃችሁ፣ በጣም ይቅርታና የሆነ ነገር አይቼ ማለት ነው። ግን ይቅር እሱ ሌላ ጊዜ። ለራሴ እስቲ አውራ አቢኪም እንዴ ደግሞ ወንድ ልጅ ሂጂበት ሂጂበት ብሎ ከፌት ሲያሟሙቅ በጣም ነው የሚደብረኝ። ነው አሟሙቆ ማስገደል ነው እንጂ። ነው እውነቱን እኮ ነው።

ከዚህ ፊት የሆነ እኔ ድምጽ ት ነው የማውቀው ምናምን ብዬ ክሊክ አድርጌ ገብቼ ፎቶሽን ሳይ ኦኬ አቃት አለው ምናምን ብዬ እየሰማች ነበር። ምስተልንኪ መቼስ ይህን እኔ ብቻ ሰዎችም ሁሉም ያውቁኛል፣ በድምጽ ያውቁኛል። ግን አንዳንድ ነገር በድፍረት እንደ ደፋች ምናምን ያሉ ሰዎች አሉ አይደል ኢቡኑኬ ምናምን ነገር ምንድን ነው ኢቡኑ ወቡኑ ወርር ወርኑ ወርቄ ምኑ ወርቄ የን ስም ነው። ኑ የገጠር ስሜ ነው። የክፍለ ሀገር ስሜ ነው። ቤታ ነው ወይስ ኪዲን ነው ስታያቸው፣ ሶሻል ሚዲያ ላይ እንዴት ላይክ የሚማርኩ ወይ ደግሞ ትክክለኛ ነገር ያደርጋሉ ብለህ የምትለው ሁለቱ አላቃቸውም። እኔ እኔ ቆንጆ ይማርካሉ፣ ግን አላቃቸውም። እሱ ወርቄን ነው የሚያውቀው። ሁለቱም አይማርቁም። ሁለቱም አይማርቁም። ሁለቱም እኔ አይ ቆንጆ ሊሆን ይችላሉ። እኔ አላቃቸውም። አምጀስታን እንግ ሆነ አም ሲሪስ እመለ ማንን ነው ታውቀው አንተ? ከማን ከማንም ከዚህ ቲክቶክ እዚህ ውስጥ ፊራን አውቃለው፣ ክዊንን አውቃታለው። አላውቃትም ፊራን በቪዲዮ ስለማይ አይቼ ስለማቅ በአካል አላቃትም ፊራ አቃት አለው ማለት ክዊንን አቃት አለው ግን አላቃትም። ግን ሌላ ማንም አላቅም። ይመች አንቺ ደግሞ አንቺ በድምፅሽ ኢትዮጵያዊነትሽ በቃ ምርጥ። አንቺ ምን ማይመች ነገር አለሽ? ጭዌሽ ሆና ኢትዮጵያዊነት በጣም አንደኛ ኢትዮጵያዊ ኃይለሥላሴ ይሙት እኔ ኢትዮጵያዊ

እኔ ከሁለት ወር በኋላ የገባው ቲክቶክ ላይ ገብቻ መቂ የሚባል ሀገር ታውቂያለሽ? ከአዲስ አበባ መቶ ሰላሳ ኪሎ ሜትር ወደ ገጠር የገባ እዛ መቂ ነው።

ግንቢ ምናምን እኮ አምቦ መስና። እኔ ሮሮ ጉድሩ ቁጥር ሁለት ነኝ። ቁጥር አንድ አይደለም። ሁለ ቁጥር አንድና ቁጥር ሁለት አለው። አላውቀውም። ሄጅ አላውቅም። ግን ጓደኞች ግን በጣም ምርጥ ጠርታ ውስጥ ነው የአምቦ ልጆች ጓደኞች አሉኝ። ለአምቦ ቅርብ ነው። ይሄን አውቃለሁ። ለአምቦ ቅርብ ነው፣ ቅርብ ነው። እውነት ነው። ትክክል ነኝ። ወለጋ ወደ ወለጋ ማለት ሆሮ ጉጥሩ የመራራ ጉድና ሀገር ነው። ብዙ ሰው እንዴት ነው የመቂነን ይሉኛል።